ሄሉ ሻ ቀጥታ ስርጭት ገብታ እንግዲህ አፍረጥረጣ እንቅጭ እንቅጩን ተናግራለች ማለት ነው። ከወዳጅ ከዘመዶቿ ጋር ስታወራ ነበር እየቆየችው። ያው መግባት አልፈለግኩም ነበር፣ ያለሁበትን ስሜት ታውቃላችሁ፣ ትረዱኛላችሁ። ነገር ግን ለሚወዱኝ ለሚያከብሩኝ፣ እንዲሁም ደግሞ ያው ሰሞኑን እያየችው ባለው ነገር እንደተደበረች ነው እየተናገረች የነበረችው። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ ሄሉ ሻዬ እምር ብሎባታል። ደግሞ ማለት አዲስ አበባ ከገባች በኋላ ግን ሄሉ ሻ ውበት ጨምራለች። በጣም ነው ያማረባት። የቸኮሌት ቆንጆ ከለሯ እኮ እንዴት ደስ ሲል! አምሮብሻል ሄሉዬ፣ ሁሌም እንደዚህ ድምቅ እምር ብለሽ ኑሪ። በህይወትሽ ደስታ እንጂ ሀዘን አይግባብሽ። ሄሉ ሻዬ እንግዲህ እንዳልክም ይቀርታ ስላለ ማለት በቃ ላይክ ሁኔታዋ ምናምን ስትረዷት የምትመለስ አይመስልም። ወደ እንዳልኬ በጣም ልቧ እንደተሰበረና እንደተጎዳች እየተናገረች ነበረ። ከዛ ጋር እንግዲህ ያው ሰው በጣም እየጻፈላት ነበረ። ናቲም ይላለ፣ ያብስራም ይላለ፣ እንዳልክ አብዛኛውን። ግን እንዳልክ እንዳልክ እንዳልክ እንዳልክ ነበረ ማለት ነው። እድል ስጭው እያሏት ነው። በቲክቶክም በዩትዩብም ለእንዳልክ እድል የሰጠው እየተባለች ስለሆነ ያ ነገር አልተመቻትም። በቃ እሷ እኔ ሰውን አምናለሁ፣ ሳፈቅርም ከልክ በላይ እውነት ለመናገር ሄሉ ስታፈቅር ከልክ በላይ እኮ ነው። እጅግ በጣም ለምታፈቅረው ሰው ሟች ነች። በቃ ሕይወቷን አሳልፋ የምትሰጥ በጣም ጠንካራ ሴት ነች። እና በፍቅሯ ጉዳይ በጣም ይሄ ልፍስፍስ የምትባል አይደለችም። ግን ችግሩ ያ ነገር ከእሷ ሲመለስ ሕመም ነው የሚሆነው የሚመለስላት በምላሹ ሕመም፣ የልብ ስብራት፣ ማልቀስ ነው የምታተርፈው ማለት ነው። ለፍቅሯ እንደምትለፈው ዋጋዋን አታገኝም። እሷን ያ በተደጋጋሚ ሲሆን ልቧን ስለሰበረው አዝናለች እና ተውኜ፣ እኔ ከሌ ከሌ አትበሉኝ፣ ምርጫዬን መምረጥ ያለብኝ እኔ ነኝ፣ ህይወቱን የምኖረው እኔ ነኝ ብላለች ማለት ነው። ትክክል ነች። እውነት ለመናገር እኛ እኮ መናገር ቀላል ነው፣ መጻፍም ቀላል ነው። ተግባሩ ላይ ስንሆን ግን ያመናል። የምሬን ነው ሄሉ የምታሳልፈውን ነገር ለአንድ ቀን እንኳን እኛ ማለት በእሷ ቦታ ሆነ ለአንድ ቀን ብናሳልፈው መቋቋም ያክተናል። በጣም ከባድ ነው። ልዛውን በተደጋጋሚ እና እንግዲህ ብዙ ጊዜ እኔ የምለው ምርጫዋን ትምረጥ ተዋት ነው የምለው፣ ግን ደግሞ ምኞታችን መመኘት አናቆምም። በዚህ አጋጣሚ ትናንትና በሰራሁት ቪዲዮ ላይ ስለ እንዳልኬ ለምን ታወሪያለሽ የሚል ነገር ደረሰኝ ማለት ነው። እና እንዴ እኔ እኮ ግርም የሚለኝ ስለ እንዳልኬ በመጀመሪያ ደረጃ ምንድን ነው የተናገርኩት? የተናገርኩት ነገር የለም። እናንተ የአብሰራ ጋር እንድትሆን እንደምትመኝት ሁሉ ይሄ ደግሞ የራሴ የምኞት ስለሆነ እኔ ከእንዳልኬ ጋር ብትሆን ላይክ፣ እየተጸጸተ ነው ቢመለሱ ደስ ይለኛል ነው ያልኩት እንጂ ያን ያክል እኮ ሄሉሻ፣ እኔ ከሌ ቅርብሽ ከሌ ሆነሻል ብዬ የተናገርኩት ነገር የለም። አይደል እንዴ ማንኛውም ሰው እንደሚመኘው ሁላችንም የራሳችን ፐርሰናሊ ምኞታችን ለሄሉሻ እንመኛለን። የእኛ ምኞት ግን ከሄሉ ጋር ሲደርስ እኮ ዜሮ ነው፣ ምንም ቫሊው አይኖረውም። ምክንያቱም የምትመርጠው እሷ በራሷ መንገድ በራሷ ጎዳና የምትጓዝ ሰው ነች እንጂ ሰው ሁሉ ያላትን እኮ ካነሳች ሄሉሻ ህይወት የላትም ማለት ይቻላል። እና ለእኔ አስረግጬ የምነግራችሁ ነገር ማለት ነው ከእንዳልክም ጋር ሆነች ከአብስራም ጋር ሆነች ለእኔ ለራሴ የሄሉ ደስታ ነው ማየት የምፈልገው። እኔ ሲከፋት ማየት አልፈልግም። ድጋሜ በፍቅር ስትሰበር አልፈልግም። እንዳልክ አሁን ከልቡ ይሁን ወይስ ከአንገቱ ግራ ገብቶኛል ለራሴ። በእርግጥ ልብና እንኩላሊትን የሚመረምረው ፈጣሪ እስከሆነ ድረስ ማለት ነው እኛ እናቅም። የምር እንዳልክ እያሾፈ ነው፣ ብዙ ሰው እያሾፈ ነው፣ አስመሳይ ነው እያለም ስለሆነ አሁን ላይ የምር ግን ማለት ነው ያለፈው ከሄሉ ጋር ያደረሰው ነገር ጸጽቶት ውስጡ አሁን በጸጸት እየተንገበገበ እንዳለ ነው የሚያሳየው። እና የምርም ጸጸቶት ከሆነ እኔ ብትሆን ደስ ይለኛል። ከእንዳልክ የጋድ ሰጥተው ብትሆን ደግሞ አንድ ነገር ልንገራችሁ። ጥፋቱ አጠፍቶ ጥፋቱን አውቆ በስነ ስርዓቱ መስረዳት ከማይችል ሰውና ጥፋቱን አውቆ ያደረሰውን በደል አውቆ ተጸጽቶ ይቅርታ የሚጠይቅ ሰው የትኛው ነው የሚችል? እኔ ጥፋቱን አውቆ አዎ፣ በደለኛ ነኝ በድየሻለው ብዙ ነገሮችን አድርሸብሻለው ብሎ ተጸጽቶ ይቅርታ የሚጠይቀውን ሰውን መምረጥ የምችለው እንደራሴ ማለት ነው እና አሁን እንዳልክም አጥፍቷል ያብ ስራም አጥፍቷል ስለዚህ ያብ ስራ ጥፋቱን በስነ ስርዓት ማስረዳት እየቻለ አይደለም አይደል እዚህ ጋር ያደረገውን ነገር በስነ ስርዓቱ ማስረዳት እየቻለ አይደለም ሲቀጥል ከእሱ ጋር በጣም ብዙ ጥልፍልፍ ያሉ ነገሮች አሉ። ያላለቀ ህይወት አለ ከልጅቷ ጋር ምንም ያላለቀ ህይወት ነው ያለው አደለ እንዴ? እናንተስ ቢሆን ታረቁ የምትሏት እንዴት ፍላ ነው እንዲህ በደፈና ወዳ ልትታረቅ የምትችለው? ሲቀጥል ደግሞ ያው ስራን ስልኩን የምታውቁ ከሆነ ወይም ደግሞ የምታወሩት ከሆነ እኮ በስነ ስርዓቱ ከልጅቷ ጋር ያለውን ነገር በቃ ሙሉ በሙሉ በሚባል ደረጃ ከት ማድረግ አለበት። የማስመሰል ያስፈልግም እኮ እንዴ ሁለት አመት ያፈቀርኳትን ልጅ ለማን አሳልፌ ልስጣት ምናምን ማለት ምን ማለት ነው? ከዚህ ጋር ቀለበት ያደረገላትን ልጅ አቁሙ። ሁለት አመት የማፈቅራት ልጅ ናት፣ እንዴት አሳልፌ ልስጣት ማለት ለሄሉ ምን ያክል ህመም እንደሆን ታውቃላችሁ? እንግዲህ ይህን ነገር ግልጽ አድርጎ ማስረዳት ከቻለ ከሄሉ ጋር ይሆናል። እሷ እየተናገረች ነበረ ስለ ያብስራ ጽፈውላትን የሆነ ነገር እኔ ጽሁፍን አላየሁትም። ነገር ግን ስለ ያብስራ የሆነ አዲስ ነገር እንዳለ ብቻ ሰሞኑን የሆነ ነገር እንደሚፈጠር እየተናገረች ነበር ማለት ነው። እንግዲህ ሁሉን ነገር አውቃ ሁሉ ነገር በስነስርቱ አስረድቷት ወደ እሷ ሊመለስ ይችላል፣ አይታወቅም። እኔ ግን አሁንም ቢሆን ስለ ያብስራ ማለት የምችለው ሄሉዬ በፍጹም ካልተጣራ ህይወት ውስጥ እንድትገባ አልፈልግም እንዲህ እናንተ ታራቂ ታራቂ ስላላችኋት ብቻ እንድትገባ አንፈልግም። አጣርታ መግባት አለባት እንጂ በፍጹም ከያብስራ ጋር መሆን የለባትም እያልኩ አይደለም። እኔ ያብስራን ጣል ጣል አድርጌ እንዳልከኝ ያነሳው ነው መሰላችሁ። ያብስራ እውነት ነው፣ በአደባባይ ቀለበት አድርጎላታል። ቀለበት እጅን እንጂ እዚህ ጋር ጣትን እንጂ ልብን አያስርም እንዴ! የተጠላለፈ ህይወት ካለ ከጀርባ ቀለበቱ ምን ይሰራላታል? ቀለበቱ እኮ ነገ ተወልቆ የሚጣል ነገር ነው አይደል እንዴ? ሶ ሄሉ ሻዬ ማንንም ትምረጥ፣ ማንንም እሷን ካስደሰታት ለኔ ይመቸኛል። ሁሉም ብያለውኝ ከዚህ ጋር ስለ ከሌ አታውሪ፣ ስለ ከሌ አታውሪ አትበሉኝ እኔን እና ደግሞ ትናንትና በተሰራው ቪዲዮ ላይ ማለት ነው። ካገኘሽው ሰው ጋር ነው የምትለጣጠፊ፣ ካገኘሽው ወንድ ጋር ነው የምትለጣጠፊ እያላችኋት ነበር። እንደዚህ እያላችሁ ቀስሟን አትስበሯት። ምን ችግር አለ አሁን? ልዑልም ብታቅፈው ጓደኛዋ ነው አይደል? እኔ እን ያስተቃቀፍ ስታይሉ ለየት ማለት አለበት። ሄሉሻ ደግሞ ጠንቀቅበይ። ሲጀመር ከዛ ልጅ ጋር ቀለበቱ አለ፣ ያልጨረሹ ነገር አለ። ጥሩ ላይመጣ ይችላል ህይወትሽ ራሱ፣ ተጠንቀቂ እንጂ አስተቃቀፍ ምን ችግር አለው? ብታቀፍ ምን ችግር አለው? ማለት በቃ ልክ ልጅቷን ሌላ አላደል ወንድ አረዋጫ አይነት አድርጋችሁ የምታስቧት ሰዎች አላችሁ። እና ተው እንደዚህ እያላችሁ ልቧንም፣ ቀስሟንም አትስፈሩ። አሁን ካለችበት ስሜት ላይ ሌላ ነገር አትስጧት። ሲቀጥል ስለ ውበቷም ስታወሩ ነበር። እና እኔ ውበታችን እያንዳንዳችን ጨፍልቀን አጥበን አይደለም የሰራ ነው፣ ገባችሁ? ፈጣሪ ነው ሁላችንም የሰራ ማለት ነው። ምን ይወጣላታል? ሄሉ ሻዬ የቸኮሌት ቆንጆ እ ቆንጆ ባትሆን ነው እንደዚህ እየተንደረደሩ አሁን እየተመለሱ ወደ እሷ እየመጡ ያሉት። ስለ ወደዷት ስለመረጧት መሰለኝ። እውነትን ያሳዘነችኝ እኮ እኔም ሰው ነኝ እንደናንተ በላለው ጠጣለው ተኛለው እያለች በጣም አስቀያሙ ኮሜንት ስለ ጻፉላት ማለት ነው። እና የምንጽፈውንም የምንናገረውንም እንቆጠብ፣ እንጠንቀቅ። እስኪ በሰው ሞራል ላይ አንረማመድ። የምናደርጋቸው ነገሮች አይቅለሉን። እና ሄሉ ሻዬ ቆንጅዬ፣ እኔ በስተመጨረሻ ምለው አንቺ ምርጫሽ ማንም ይሁን ማንም፣ እኔ ይመቸኛል፣ አንቺን ከተመችሽ። አንቺ ብቻ ሲከፋሽ ማየት አልፈልግም።